አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድን የእንማር አካዳሚ ተከታታዮች እንኳን በደህና መጣችሁ። ክፍል 3 ደግሞ ዛሬ ከዛ ጀምሮ እስከ ገ ያሉትን ፊደላቶች እየላችሁ መጥቻለሁ ማለት ነው። ከዚህ አርብ በፊት ሁለት ቪዲዮ ለቀቋችኋለሁ ከጀምሮ ማለት ነው። ያለፋችሁ ካለ ገብታችሁ እዩዋቸው ማለት ነው። ወይ ደግሞ ዚስክሪን ጋር ባስቀምጥላችሁ ልቆጥር ቴሌግራም ጋር ስለምልክ በዛ መካተት ትችላላችሁ እና ለዚህ ዩቲብ አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ በየቀኑ የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ቻላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች እዚህ ስክሪን ጋር ባስቀምጥ ኩላችሁ ቁጥር ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። ከልዩ እገዛ ጋር በቡድን ሆነ በግል ትምህርቱን የምንሰጥ ይሆናል። አማርኛ፣ የእንግሊዝኛ እንዲሁም ሂሳብ ትምህርቶችን እንሰጣለን። በዛ መከታተል ችላላችሁ። ከተታ ወደ ቪዲዮ መገብ ይሆናል ቢሆን እስከ መጨረሻው እዩት። ለእናንተ በጣም ይጠቅማችኋል ማለት ነው። ቀጥታ ወደ ቪዲዮ ነግባ። እዚህ ጋ የዘዙ ፊደል ታየታላቸው የዘዙ ፊደላቶች አሉ። እሱናም በመጀመሪያ ዘ ዙ ዚ ዛ ዜ ዝ ዞ። እንግዲህ ዘዙ የሚባለው ፊደል በሚጀምራል ማለት ነው። ፊደሉ የሚጀምረው በዜድ ነው። ሁሉም ዜድ ዜድ ዜድ እያለ ነው የሚጀምረው ማለት ነው። ከዛ በኋላ እንደ የአናባቢው ይለያያል። ዘ ዜድ ኢ፣ ዙ ዜድ ዩ፣ ዚ ዜድ አይ

ዜድና ኤችን አስከትሎ ነው የሚመጣ እንደ ዋናነት ከዛ በኋላ ነው እንደየናባቢው አባቢው የሚል ያየው ማለት ነው። ዜድና ኤች እንደ ዋናነት ይመጣል። ስለዚህ ዠ ዜድ ኤች ኢ ዡ ዜድ ኤች ዩ ዢ ዜድ ኤች አይ ዣ ዜድ ኤች ኤ ዤ ዜድ ኤች አይ ኢ ዢ ዜድ ኤች ዩ ዜድ ኤች ኦ ዜድ ኤች ኦ መሆን። ቀጣይ ፊደል ያለው የዩ ነው የዩ ያ ዮ። ወደ ስንመጣ ደግሞ ዋና ፊደሉ ዋይ ነው እንደምትዊት ዋይ። ከዛ በኋላ እንደ ያናባቢው ይለያያል ማለት ነው። ዋይ ዩ

የደዱን ካየ ነው ደግሞ ዋና ፊደሉ ዲ ነው። ከዛ በኋላ ነው አናቢዎች የሚመጡት ማለት ነው። ደ ዲ ኢ ዱ ዲ ዩ ዲ ዲ አይ ዳ ዲ ኤ ዴ ዲ አይ ኢ ድ ዲ ዶ ዲ ኦ ኖሺ ቀጣይ ወደ ጀጁ ፊደል ስንመጣ ጀ ጁ ጂ ጃ ጄ ጅ ጆ። የጀጁ ስንል ደግሞ ዋና ፊደሉ ጄ ነው። ከዚህ በኋላ ነው አናባቢው የሚመጣ ማለት ነው። ጀ ስንል ጄ ኢ፣ ጁ ጄዩ ጂ ጄአይ ጃ ጄ ኤ ጄ ጄአይ ኢ ጅ ጄ ጆ ደግሞ ጄ ኦ። አሁን ቀጣይ ገጉ ፊደል አለ። ገ ጉ ጊ ጋ ጌ ግ ጎ ለገጉ ደግሞ የሚያገለግለው ጂ ሳይሆን ጂ፣ ከዚህኛው ሀላኛው ጋር ይመሳሰልባችኋል፣ አታመሳስሉ። ስለዚህ ጂ ነው፣ ሌላኛው ጂ ነው። ስለዚህ ጂ እንደ ዋናነት ፊደል አለ ማለት ነው። ስለዚህ ገ፣ ጂኢ ኢ፣ ጉ፣ ጂዩ፣ ጊ፣ ጂ አይ፣ ጋ፣ ጂኤ፣ ጌ፣ ጂአይ ኢ፣ ግ፣ ጂ፣ ጎ፣ ጂ ኦ ማለት ነው ጂኦ። ሽ ውድ እንማራ አካዳሚ ተከታታዮች፣ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ሰላም ዋል